አሳዛኝ የፍቅር ታሪክ ክፍል ስምንት ከባለፈ የቀጠለ። መቅደስና ሰዓዳ የጌዶውንን አድራሻ ለመጠየቅ ወደ ቢሮ ሄዱ። ቢሮውን ሲያንኳኩ ይግቡ የሚል ድምፅ ሰሙ። ከፍተውም ገቡ። ሲገቡም ያጋጠማቸው አስተናጋጅ የመቅደስ አፍቃሪ መምህር ያሬድ ነው። መቅደስን በሰዓቱ አልደነገጠችም ባለፈው በንዴት ተማሪ መሀል መቅደስ የሰደበችውን አስታውሳ ሰአዳ ግን ክው ነው ያለችው መምህር ያሬድን መቅደስ ሲያያት እየተቅለሰለሰ እንዲቀመጡ ጋበዛቸው ተቀመጡ ምን ልርዳችሁ አላቸው በትህትና እነሱም የጌዶንን አድራሻ ፈልገን ነው እንደሆነ አስረዱት መምህር ያሬድም በጌዴዎን የተነሳ በሚያፈቅራት ሴት አንደበት ተሰድቧል። በእሷ ሳይሆን በእሱ ቂም ይዟል። እሱም ከሌለ የግሌ አደርጋታለሁ ብሎም አሰበ። በውስጡም እንኳን ከዚህ ግቢ ከምድረ ገጽ ይጥፋ ብሎ ተመኘ። በመቀጠልም ነገ ፈልጎ እንደሚጠብቃቸው ነግሮ ልክ በዚህ ሰዓት መጥተው እንዲወስዱት ቀጠራቸው። መቅደስም ፈጽሞ ቂም ይይዛል ብላ ስላላሰበች አመስግነው ሄዱ። ልክ እንደሄዱለትም በርብሮ ፈልጎ ወዳው አገኘው። ከዛም ከሌላ ሰውም እንዳያገኘው አድርጎ የጌደውንን አድራሻ ሰነድ አርቆ ደበቀው። በነጋውም ክላሷን አቋርጣ ባላት ሰዓት ቢሮ ሄደች። በለሰለሰ ድምጿ ስጠኝ ብላ ጠየቀችው። መምህር ያሬድም መቅዴ፣ የእውነት በጣም አዝናለሁ። ከትናንት ጀምሬ ሌላ ሥራ አልሰራሁም ማለት ይቻላል። ስፈልግ ግን ላገኘው አልቻልኩም። መቅደስም ሙሉ ተስፋዋ ተሟጧ አላገኘሁትም ማለት ማለት አለችው። እሱም መቅዴ የቻልኩትም ሞከርኩ ግን ላገኘው አልቻልኩም ምንም ማድረግ አልችልም ሲላት እንባዎቿ አይኗ እንደ ጅረት ያለማቋረጥ ያፈሱ ጀመር። መምህር ያሬድም ከወንበሩ ተነስቶ አጠገቧ ሄዶ አቅፎ ባስ መሳይ አንደበቱ አባበላት። ከቢሮ ስትወጣ ሊያያት ከለቅሶ ቤት ላይያት ከለቅሶ ቤት ተመላሽ ነው የምትመስለው። ከዛም የተመላለሰች ጠይቂኝ ሲላት እየተመላለሰች ወደ ቢሮ ትሄዳለች፣ እያለቀሰች ትመለሳለች። አንድ ቀንም እንዲሁ እያነባች ወደ ክፍል ስትገባ እና እነ ብርሃን ቁጭ ብለው እያጠኑ ነበር። ምንም ሳታናግራቸው ተጠቅልላ ተኛች። ብርሃን ግን ቀሰቀሰቻት እና ይህ ቆይ የሬድ ተንኮልስ ቢሆን አለችው። ዛአዳም እኔም ጠርጥሬያለሁ አለች። መቅደስም ተነስታ ቁጭ አለች። ወይኔ እሸት ግን ምን ወይን እሸት ግን ምንም መናገር አልፈለገችም። ግን እውነት ቢሆንስ ብላ ለማጣጣል አንድ ምን ልሆን ብሎ ይህንን ነውር ይፈጽማል? ይፈጽም ስትል ወዳው መቅደስ ባለፈው ይቅርታ ስላልጠየኩት አለች፣ እና ብርሃንም አዎ የሚል መልስ ሰጧት። ከዛም ያሬድ የማይኖርበት ሰዓት ሄደው ሌላ መምህር ጠየቁ። ያው ያሬድ ስለደበቀው ፈልገው ቢያስፈልጉትም ሊያገኙት አልቻሉ። ወይንሸት ደስ አላት። ሰአዳና ብርሃን ግን ከመቅደስ ጋር አብረው አዘኑ። ወይንሸት እና ዮናስ ጌዱ ስለጠፋ መቅደስን እንዳሰቡት የጊም የጌሙ መሀል ላይ ማቆም አልቻሉም። አሁንም እሷን ማንም ማገኘት አትፈልግም። ልክ እንደ ጌዱ ብቸኝነት መርጣለች። ይሁን እንጂ መክራቸው አላቆመም። ባለፈው ወይንሸት ማሳመን እንዴ ከበዳት ሌዮና ስትነግረው ቅድሚያ ብር ስለሰጣት ዝቶባት እሷም ከዮናስ ከተጣላች ብዙ ገቢ እንደምታጣ ስለምታቅ ሙከራዋ አጠናክራ ቀጠለች። መቅደስ ጌዴዎንን በብዛት የምታይበት ቦታ እየሄደች በተስፋና በናፍቆት ትጠብቀዋለች። የወንዶቹ ዶር መግቢያውን ከሩቅ ሆና ድንገት የምታየው እየመሰላት በስስት ተ። ትጠብቀዋለች ወድቆ የምታፈቅረውን ታስታውሳለች። እውነት ላያት ታስለቅሳለች። ለካ ፍቅር እውነትም ኃያል ነው። ማለትም የማይቀር ነው። ፍቅርን ስላልፈለግ ነው ስላልፈለጉት አይለቅም፣ ስለፈለጉትም አይዝም። በቃ ፍቅር ወጥመድ ውስጥ መውደቅ ነው መውደቅ ወደድንም ጠላንም የተፈጥሮ ሕግ ነው። በዚህም ከዚህም በፊት መቅደስ ከሀይስኩል ጓደኛዋ ፍቅር እንዲይዛት ትፈልግ ነበር። ምክንያቱም ለእሷ ከማንም በላይ ብዙ ነገር ሆኖላታል፣ ብዙ ብዙ በቃላትም የማይገለጹ ፍቅርን ሰጥቷታል። ግን ፍቅር እንዲይዛት ስለፈለገች አልያዛትም። ይሄው ዛሬ ግን ተራዋ ደርሶ በጌደውን ፍቅር እንዲህ እየታመመች ነው። ከሩቅ ሆነው ሲያዩዋት የነበሩ የግቢ ቦዘኔ ተማሪዎች ሲያስደነግጧትም ተነጋገሩ ሊያስደነግጧትም ተነጋገሩና አንደኛው ተማሪ ልክ እንደ ጌደውን አጎንብሶ ወደ ወንዶቹ ዶርም መግቢያ ሄደ። መቅደስን በተስፋ ስትመለከተው የነበረው መግቢያ ጌዱ ያመጣውን የመጣ መሰላት። ልጁም ልክ እንደ ጌዶውን ተንፈራፍሮ ወደቀ። መቅደስም ጨርቋን ጥላ ወደ እሱ ሮጠች። ልክ ስትደርስም ልጁ በሳቅ ወደቀ። ሌሎችም ራሷን እስክትይዝ ሳቁባት እያለቀሰች ወደ ማደሪያዋ ሄደች አብዛኛዎቹ ተማሪ ግን አዘነላት እነዛ ቦዘኔ ተማሪዎች በሰሩት አሳፋሪ ስራ ተበሳጨች እውነት ግን ፍቅር አምላክ ጊዮንን ያምጣላት ያመጣላት ይሆን ዶርም ስትገባ ብርሃንና ሰዓዳ ሁኔታዋ አንጀታቸውን በልቶት! አብረዋት አለቀሱ። ወይንሸትም አሁን ተንኮል ለመስራት አመች ጊዜ ላይ እንዳለች አስባ ብርሃንንና ሳዕዳን መቅደስን ማዝናናት እንደምትፈልግ ነግራ እነሱም እንዳይከተሏት አሳመነቻቸው። ከዛም በስንት ልመና መቅደስን ላዝናና በሚል ፓርቲ ወሰደቻት። ሀሳቧ ግን ማዝናናት ሳይሆን በመድኃኒት አደንዝዛ ከዮናስ ጋራ አንሶላ እንዲጋፈፉ ማድረግ ነው። ከዛም እንዳሰበችው ቀኑን ቀኑ ሂዶ ጨለማው ሲተካ የቀረበላትን ለስላሳ ላይ መድኃኒት ጨመረች። እራሷንም ስትስት መጨፈር ማበድ ስትች ስትጀምርላት ፈረሱም ሜዳውም ያው ብላ ለዮናስ አስረክባ ከሹገር ዳዲ ጋራ ተቃቅፋ ወጣች። ክፍል ዘጠኝ። በምሽቱ በጭፈራ ቅልጥ ብሏል። መቅደስ ራሷን አታውቅም። ከዮናስ ጋራ ታብዳለች፣ ትጨፍራለች፣ ትዘላለች ታቅፈዋለች። ብቻ የዮናስ ጓደኞች መሸነፋቸውን አመኑ። መድኃኒት ጠጥታ መሆን መሆኑን ማንም አልጠረጠረም። ግን ውርርዱን የሚያሸንፈው አብረውን እንዳደሩ የሚያሳይ ቪዲዮ ሲያቀርብ ነው። ለዚህም ቀድሞ ቀደም ብለው ከወይንሸት ጋር ዝግጅት አድርገዋል። ከዛም አቅፎ ወደ ወዳልጋ ክፍል ወሰዳት። ስልኳ ደጋግሞ ይጮሃል፣ ግን ብዙ ወንዶች አድንቀው ያላገኟት ገላ መዳፍ ላይ መሆኑን እያሰቡ ሊያነሳው ፈቃደኛ አልነበረም። መቅደስን በዛ ሰዓት ምንም ቢያደርጋት እራሷን አታውቅም። ተዘርራለች። ሌላ ዓለም ውስጥ ነች። እሱም ባንድ ድንጋይ ሁለት ወፍ ማለት ይህ ነው ይህ ነው አለ። ባንድ በኩል የውርርዱ ከፍተኛ ገንዘብ፣ ሌላው አስደማሚው የመቅደስ እንገላ ደስ አለው። ከዛም ልብሱን ሲያወላልቅ ስልኩ ደጋግሞ ጮኸ። ተናዶ ሊዘጋው ሲያይ አሁንም ካሰበው የወረረዱ ገንዘብ ሁለት እጥፍ የሚበልጥ ቢዝነስ ነው። ዮናስን በብር ቀልድ አይወድም። ሲኦል ብር አለ ቢባል እንኳን ገነትን ትቶ ሲኦል እንደሚገባ አያጠራጥርም። ከዛም ይህንን ጨዋታ ለነገ ቀጥሮ ከራሱ ጋር ያዘ። መቅደስንም ግቢ ድረስ አድርሷት ወደ ተጠራበት ቢዝነስ ሄደ። ጠዋት ይህንን ወሬ ለወይንሸት ሊነግራት በጣም ሲነግራት በጣም ተበሳጨ። ቆይ እጅህ የገባን እድል አሻፈረኝ ብለህ ድጋሜ ትላለህ? አለችው ዮናስም ከዚህኛው የዛኛው ቢዝነስ ይበልጥ ነበር ስለዚህ የሚቀድመውን አስቀደምኩ አላት ወይን እሸትም ታዲያ እንዴት ብዬ ነው ድጋሜ የማሳምናት ከዚህ ከዛ ላይስትላትና ለምን ጥለሽያት ሄድሽ ሲሉኝስ ምንድን ነው መልሴ ብላ ጠየቀችው እሱም ሴት ብልሃት አታጣም ይላል የለም ሴትነትሽን አንዳንዴ እንኳን ተጠቀሚበት፣ ብሏት ሄደ። የፈራችው አልቀረም። ወደ ዶርም ስትገባ መቅደስ ታማ እና ብርሃን እያስታመመው እያስታመሙ ደረሰች። ሰአዳ ልክ ስታያት ደሟ ፈልቶ ቆይ አንቺ መቼ ነው አደራሽን የምትወጪው? አለቻት። እሷም ዓይን አውጥታ ምን አረግኩ? አለች። ይህኔ ብርሃንም ቦግ ብላ ምን ማለት ነው? የወሰድሻት እኮ ጭንቀቷን እንድትረሳ ላዝናና ብለሽ እንጂ አስክረሽ ሜዳ እንድትጠያት አይደለም። ወይን እሸትም ውሸቷን ጨማምራ እየወላች እያወራች መጀመሪያ ደህና እየተዝናናን ነበር ከዛ ካልጠጣሁ ብላ አስቸገረችኝ። ምንም ማድረግ ስላልቻልኩኝ ሰጥኋት። ከዛ መስከር ጀመረች። ይህን ጊዜ ዮናስን አየችው። ከሱ ጋርም ካልጨፈርኩ ብላ እሪ አለችብኝ። ደስታዋን ስለሆነ የምፈልገው እሻልኳት። ከዛም ተመቻችሁ። መቅደስ ደንግጣ ከተኛችበት ተነሳች። ምንድን ነው የተመቻቸነው? አለቻት። ወይን እሸትም አስመሳይ ሳቋን በፌዝ መልክ ስቃ፣ ሳቅ ማለት አንድ ላይ መደሰት መጨፈር ጀመራችሁ። እሱም አብራኝ ትሆን እሸኛታለሁኝ ሲለኝ ያው እንደውስ ከኛ በላይ ውለታ ውሎልሻል ውሎልሽ የለ። አብራቸው እንድትሆኑ ትችሽ ከፍቅረኛዬ ጋራ ሌላ ጭፈራ ቤት ሄድኩ አለቻቸው። ሁኔታው ቢያጠራጥራቸውም ሃምሳ ፐርሰንት አመኑ። መቅደስም እንደ በፊቱ መሆኗን ተስኗታል። በደንብ አትበላም፣ አትጠጣም፣ አትማር አትተኛ ውበቷ ባይካድም ጎስቋላ ጎስቆላ ብላለች። የጌዶን አለመምጣት አድራሻውንም መጥፋቱ ሙሉ በሙሉ አመነች። በዚህ ከቀጠለች ትምህርቷን ማቋረጥ ማቆምም የማይካድ ነው። በእርግጥ ጌዱ ከመሄዱ ሁለተኛ ሳምንት ያዘ ወይን እሸት አሁንም እንዲህ እኔ እንዲህ እንዝናና እንሄድ እንዝናና የሚል ጥያቄ ለመቅደስ አቀረበች። መቅደስም ጓደኞችም አልተደማሙም። ብንሄድም ራሱ ሁላችንም አሏት። አልተስማሙም። ብንሄድም ራሱ ሁላችንም አሏት። ፍጹም እንዴ! ትላንቱ ለማሳመን ጣረች የሚያምናት ግን አጣች። የዮናስም የወይን ሸትም እቅድ ግብ ሳይመታ ቀረ። ዛሬ ደግሞ ቀኑ ሌላ ነው። ለመቅደስ አፍቃሪዎች ሐዘንን አለማመንን፣ ማመንን፣ ስቃይዋን ተረድተዋል። ላዘኑላት እና ለራሷ ለመቅደስም ትልቅ የምስራች ቢባል ማካበድ አይሆንም። ክፍል አስር ይቀጥላል። ነገሩ አስገራሚ አስደንጋጭም ነው። አስደንጋጭ ጌዱ አይመጣም ብለው ለመደምደሙ ለደመደሙት ነው። አስገራሚው ክስተት ደግሞ የመቅደስ ህልም እውን መሆኑ ነው። ለካ ነገሮች ሲዘበራረቁ ቦታ ቦታቸውን ሊይዙ ነው የሚባለው እውነት ነው። ጌዱ ካመጣቸው ባጃጅ ሲወርድ እውን እሱ አይመስልም። በጣም ከስቶ ፊቱ ጠቁሯል። ምግብ አሳይተው እንደነሱት ህፃን ብብት ብሏል። ጸጉሩ ተበጥሮ የሚያውቅ አይመስልም። ልብሱም ዝርክርክ ብሏል። ብቻ ባጭሩ ዩኒቨርሲቲ ተማሪ ሳይሆን የጎዳና ተዳዳሪ መስሏል። ተማሪውም ተገርሞ ለወሬ ከመቸኮሉ የተነሳ ቀስ ብለው ፎቶ አንስተውት በሚሴጅ መቀባበል ጀመሩ። በአንዴ ግቢውንም ተዳረሰ። ደስ ያላቸው እንዲያቅፉት እንኳን ደህና መጣህ እንዳይሉት ይፈራውታል። በመምጣቱ የተበሳጩት ደግሞ ቢችሉ መልሰው ቢያባርሩት ደስታቸው ነበር። በዚህም ሰዓት መቅደስ ራሷን አሟት ተኝታ ነበር፣ እነ ሰአዳ አሉ። የመቅደስ ስልክ ሲጮህ ዝም አለችው። ከዛ ሜሴጅ ገባ። ብርሃንም ለምን አታዩውም አለቻት። መቅደስም ራሷን ይዛ እንዲያቃት እንዳቃታት አመልክታ አንቺው አለች። ከዛም ስትከፍተው ጌዱ የመጣ የመምጣቱ ዜና ነው። ብርሃን ሳታስበው በደስታ ጮኸች። እነሱም ደንግጠው ምን ሆነሽ አሏት። እሷም ነገረቻቸው ግን አላመነችም። ከዛም ፈጠን ብላ ፎቶውን አሳየችው። መቅደስም ከማየቷ ከመኝታዋ ወርዳ በሌሊት ልብሷን ጫማዋ እንኳን ሳታደርግ በረረች። እነሱም ተከተሏት። ወይ ፍቅር! ዞር ብላ ግራ ቀኝም አላየችም። ቀጥታ እንዳየችው በር ዘላ ተጠመጠመችበት። ራስ የምታይ ራሷን የምታይ የተባለ ተረሳ ተረሳ። ጌዶን ትርታው ጨመረ። ለማንም ተሰምቶት የማያውቀውንም ስሜት ለእሷ ስለሚሰማው እንደ ማግኔት ስቧት እሱም አቅፎ ብዙ ተማሪ በሁኔታቸው አለቀሱ። ብርሃንና ሰዓዳም ተቃቅፈው ተቃቅፈው ነው ያለቀሱት። ጓደኛ ጓደኛ መታደል ልክ እንደነሱ ነው። ደስታዋ ደስታዋ ደስታቸው፣ ሀዘኗ ሀዘናቸው። ሌሎችም ፎቶ እያነሱና በፌስቡክ ይለጥፏቸው ጀመር። ግን አዎ ተቃቅፈው ላያቸውም ላያቸውም እውነት ያጓጓሉ። እናም ለደቂቃም ቢሆን ናፍቆታቸው አስታገሱ። ሁለቱም የደስታ እንባ ተና ተናነቃቸው ግን ልትለቀው ስታስብ ፈራቸው። ከዛም እየተንቀጠቀጠች ደስታዋን ለመደበቅ እየሞከረች ካንገቱ ስትላቀቅ በሳቅ ተሞልታ አይኗንም እያየች አይን አይኑን እያየች ወይ ጌዱ፣ ይህን ያክል ጊዜ የት ሄደህ ነው? አለችው። እሱም በስስት እያየ ዝም ማላት ቀጠለች። በመምጣትህ ደስ ብሎኛል፣ እንኳንም ደህና መጣህ አለችው። እሱም አመሰግናለሁ፣ ፖርሳውን ይዞ ወደ ማደራው ሄደ። ጌዱ እንዲህ ቁስቁል ያለው በናፍቆቷ በፍቅሯ ነው። ከሄደበት ቀን ጀምሮ ከአንድ ቤት ውስጥ አያውቅም። ከሷ ሌላ ምንም አይቶም አያውቅም ነበር። በእርግጥም በፊትም ማንንም ባያናግርም እሷ ሲለይ ግን ብሶበት አንድ ክፍል ውስጥ ማልቀስ ባለቀሰና ራሱንም ባስጨነቀ ቁጥር በሽታው እየተነሳበት ከመቅደስ በላይ ጌዱ ተጎሳቁሏል። ትላንት ግን እራሱን መቆጣጠር ሲያቅተው የመጣው ቢመጣ የማንም ብትሆን አይኗን ባይ ይሻለኛል ብሎ ነው ገና በሌሊት ጅማን የረገጠው። በእውነት መቅደስ ስታፈቅረው በህልም ዓለም ውስጥ ያለ ነበር የመሰለው። ነገር ግን ሲለያት በውኑ መሆኑን ስታውቀው ታፈቅረው አታፍቅረው ባይገባውም ደስታውን መቆጣጠር አቅቶት አለቀሰ። መቅደስም ስለቷ ሰመረ። እሷም እንደሱ ማፍቀሩን ባያውቅም በደስታ ሰከረች። ይህንን የሰሙት መምህር ያሬድ ወይንሸትን፣ ዮናስን በንዴት የሚይዙት የሚጨብጡት አጡ። የጅማ ዩኒቨርሲቲ እንዲሁም ስለሆነ ገና በጧት ድምቅምቅ አለ። የመቅደስ እና የጌዶን ደግሞ የመገናኘት ደስታ እነ ብርሃንን አንድ ለማድረግ አሰቡ። በመቀጠልም ከጌዱ የዶርም ጓደኞች ጋራ በመነጋገር ገንዘብ አዋጡ። ብርሃን የሀብታም ልጅ ስለሆነች ከሴቶች ከፍተኛውን ወጪ የሸፈነችው እሷ ነች። ከወንዶች ደግሞ በለጠው ወይንሸት ሲነግሯት በጣም ስለተቃጠለች ግን እንዲያውቁባትም ስለፈለገች ብርም አዋጣለሁ፣ ፓርቲው ላይም ግን አልገኝም፣ ሌላ ቀጠሮ አለኝ አለቻቸው። ሰዓዳም፣ አረብር በሽ ነው አንፈልግም፣ አለቻት። በእርግጥ ለብዙ ጊዜ አብረው ሲማሩ በዝምታውና በበሽታው የተነሳ ለማናገር ቢፈሩትም ዛሬ ግን ደፍረው ከማናገርም አልፈው ወደ ፀጉሩን አስቆርጠው በራሳቸው ምርጫ አልብሰው አስጌጡት ጌዱም መጀመሪያ ሲነግሩት ውስጡ ደስተኛ አልነበረም። ምክንያቱም ብዙ ጫጫታና ወከባ ያለበት ቦታ አይመቸውም። በኋላ ግን መቅደስ እንደምትኖር ሲነግሩት እሷ ካለች የትም ይመቸኛል የሚል በሚል ሀሳብ ፈቃደኛ ሆነ። መቅደስም ሲነግሯት ደስታዋ እጥፍ ሆነ። እሷም እሷንም እንደሱ አስዋቧት። ከዛም የሚገርም ፓርቲ ሆነላቸው። በእርግጥም አንድ ላይ ባይሆኑም፣ ግን ባይን እየተሰራረቁ አንዳንዴ ደግሞ ደፍራ እየሄደች እያናገረችው ምሽቱን በርቁበት በረቁበት ግን ጌዱ ያማዋል ብሎ ብለው ስገተው ሰግተው ነበር። እሱ ግን እንኳንም ሊያመው የህመም ስሜትም አልተሰማውም። ሁሉንም ሁሉንም ያዝናና ዋው የሚያስብል ምርጥ ምሽት አብረው አሳለፉ። ሰላም ጤና ይስጥልን። ውድና የተከበራችሁ አድማጮቻችን እንደምን አላችሁ? እኔ እግዚአብሔር ይመስገን በሰላም ነኝ። እንግዲህ የቀጠለው የጌዱና የመቅድ እንግዲህ በዚህ ደረጃ አብቅቷል ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ ማለት ነው። መጨረሻ ላይ እሱም ከትምህርት ቤት የሄደው እንደገና፣ እሷም በዛ በስቃይ ውስጥ ሆና ብዙ ፈተና በጓደኞቿ ላይ ያላትን ትንነት አንዷ ጓደኛዋ ከርታ እሷን ብዙ ነገር በመድኃኒት እንትን ያለቻት፣ በጣም እንትን የሚል ነገር ነው። አስተማሪ ነገር ነው። እና ለሁሉም መልካም ጓደኛ ይስጥ። ጓደኛ በእውነት በጣም ምርጥ ዋለን ነው። እና ይህን ይመስላል አብሬያቸው የነበርኩት እኔ ፋኖ ወይም መቅደስ ነኝ። በጣም አስተማሪ ታሪክ ነው። ጓደኝነት እስከዚህ ድረስ መስዋዕት ይከፍላል። አንዳንድ ጓደኛሞች ደግሞ በገንዘብ ተገዝተው ጓደኛቸውን አሳልፈው የሚሰጡ ልክ እንደ ወይንሸት አይነት ማለት ነው። ለነበረን ቆይታ አመሰግናለው። ባይ ባይ።